የኢትዮጵያውያን የማንነትና የሉዓላዊነት ከፍታ ማሳያ የሆነው ብሔራዊ የሰንደቅ ዓላማ ቀን በየዓመቱ የጥቅምት ወር በገባ በመጀመሪያው ሰኞ መከበር ከጀመረ ዛሬ 18 ዓመት አስቆጥሯል። 18ኛው የሰንደቅ ዓላማ ቀንም በመላው የሀገሪቱ ክፍሎች በተመሳሳይ ሰዓት ሰንደቁን በመስቀል ተከብሮ ውሏል። ሰንደቅ ዓላማ የብዙ መስዋዕቶች ውጤት፣ የኢትዮጵያውያን የክብር እና በአንድ ጥላ የመሰባሰብ ምልክት መሆኑን ያነሱት የኢፌዴሪ ፕሬዝዳንት ታየ አጽቀ ሥላሴ በየዓመቱ ሲከበር ትውልዱ የሀገር ፍቅር ስሜትን በልቡ የሚያትምበት ጭምር ነው ብለዋል። የሰንደቅ ዓላማ ቀን እያንዳንዱ ኢትዮጵያዊ ለሀገሩ ያለውን ፍቅር ክብርና ቃል ኪዳን በልቡ የሚያድስበት የጋራ ማንነታችንን የምናጎለብትበትና የነገ ተስፋችንን የምናጸናበት ታላቅ ብሔራዊ ዕለት ነው። ዘንድሮ በዓሉን የምናከብረው ያለፈውን የጀግንነት ገድላችን የዛሬውን የልማት ጥረታችንና የነገውን የእድገትና የብልጽግና ትልማችን አጣምሮ በያዘው ሰንደቅ ዓላማችን ለኢትዮጵያ ታላቅ የከፍታ ዘመን ብስራት፣ ለብሔራዊ አንድነታችን፣ ለሉዓላዊነታችንና ለኢትዮጵያ ህዳሴ በሚል ብሔራዊ መሪ ቃል ነው። ሀገር በተለያዩ ጊዜያት የገጠሟትን ፈተናዎች በህዝቦቿ የተባበረ ክንድ መከታ ለድል በቅታለች ያሉት ፕሬዝዳንቱ፣ ከዚያም ባሻገር ዓለምን ያስደመመ የሀገርን ገጽታ የሚቀይሩ ትላልቅ ፕሮጀክቶችንም እውን አድርጋለች ብለዋል። የዘመናት ህልማችን የነበረው የታላቁ የኢትዮጵያ ህዳሴ ግድብ ግንባታ ተጠናቆ የሀገራችንን የኃይል አቅርቦት በማረጋገጥ የእኛም ሆነ የጎረቤቶቻችን የኢንዱስትሪዎቻችን የደም ስር መሆኑ ነው። የምግብ ሉዓላዊነታችንን ለማረጋገጥ የተጀመረው ግዙፍ የማዳበሪያ ፋብሪካ ግንባታ በፍጥነት እየተሰራ ይገኛል። ኢትዮጵያውያን የቆየ የመከባበር እሴታቸውን በማስቀደም ለሰላም ቀና የሆኑ በመገኘት ሁሉም ወደ ሰላማዊ መንገድ ይመጣ ዘንድም ጥሪ አቅርበዋል። ሰላማዊ ያልሆነ የፖለቲካና የነፍጥ መንገዶችን ለመረጡ ሁሉ ግጭት የጥፋት ጎዳና ነው ያጎድላል። ሰላም ደግሞ የልባም እና የአስተዋይ መንገድ ነው ይገነባል ጊዜው